ወይኔ በላቸው ወይኔ በላቸው ወይኔ በላቸው። አዩ ሰው ጨረሰች፣ ሰው ጨረሰች አዩ ጨረሰቻቸው። በነገራችን ላይ ቤተሰብ እዚሁ ላይ ማሳሰባችሁ ነገር እንድታስተውሉ የምነግራችሁ ነገር አዩ ከሱመያ ጓደኛ ነኝ ከምትለው ጋር ወይም ደግሞ ስሟ ጠፍቶኛል በነገራችን ላይ ልጅቷ እራሱ እሷ ጋር ያለው ፀጉሯ ና እዚህ ልጁን ስትደበድበው ያለው ጸጉሩ አንድ ነው። አስቡ ፀጉሩ ራሱ ማለት ነው። ስሬቱ ራሱ ማለት ነው። ግን እዛ ጋር ሂጃብ ታጅባ ግማሹ ድረስ ፊት ለፊቷ እንዳልኳችሁ እንግዲህ መዋይሽ ውሸታም ናት። ዋሸችን ወይ ምትሉ ካላችሁ ማለት ነው በማስረጃ መጣላችኋለሁ። ብዙ ጊዜ ከሌላ ላይ በሂጃብ ከሰይድ በሷ በእነዚህ ቻናሎች በሂጃብ ትመጣለች። በሌላ ቻናል ደግሞ ሂጃቧን ጥላ ትመጣለች። አልኳችሁ። ለዚህ ነው ጸጉሩ ራሱ ነው። እዚያ ጋር ምዩት እዚ ጋር ምዩት ማለት ነው። እዚ ጋር ኮፍያ ለብሳብት ከነ ፀጉሯ ነው ያለችው ወንዶች ጋር የምትታገለው እዚያ ጋር ደግሞ እንግዲህ በነሱ ቻናል ስትመጣ ደግሞ ሂጃብ ፊት ለፊቷ ጠምጣም አርጋ ፀጉሯ ከወገቧ በታች ደግሞ ከወገቧ ጀምሮ ከኋላዋ ክፍት ማለት ነው። ምን አይነት መሻዋ ወድ ነው ባካችሁ። ለማንኛውም አብረን እንይ። አማርኛ ስለምትችል ነው አማርኛ ነው የምትችለው። ምትለኝን ደግሞ ስ አብረን ዝም ብዬ እስከ መጨረሻ ሰምቼ ሰምቼ መጨረሻ ላይ የምትለኝን አብረን እናያለን እኔና እሷ ከዚህ በፊት አንተዋወቅም ስልክ ተለዋጠን አናውቅም እና ከኔ ምን ፈልጋ ነው ለምን ልታገኝ ፈለገች ሲቀጥል ከሱመያ ጋር ግንኙነት ካላት በቃ ኢሚዲየትሊ ጠላቴ ነች ለምን ሱመያ እኔን ማየት አትፈልግም? ሱመያ እኔን ልታጠቃ ቤት ድረስ መታ ነበረ ስለዚህ አሁን ደግሞ ሱመያ ያ ነገር አለመቻችላት ሲላት በአላማ መኩል መጣች ማለት ሀሳባቸው እስቲ ምን እንደሆነ አብረን እንስማ። ስለኔ ምን እንዳቀዱ አብረን መስማት አለን። እስከዚህ እስከዚህ ቪዲዮ መጨረሻ አብረን እንን ሂጅ፣ አገኛታለሁ እንደዚህ አይነት ቦታ ጠብቂኝ ብያታለሁ። ሂጅ ላገኛት ልሄድ። እኔ እኮ ሰው አልነካም ከሰው ጋር መጣላት አልፈልግም ስል ሰው በቃ እኔ ያሳድደኝ ትንሽ አላነሽ ደህና ነሽ? ሁሉ ሰላም፣ ሁሉ ሰላም። ከስንት ጊዜ በኋላ ትገናኘ። አዎ ከስንት ጊዜ ሲሞክር ምናምን ማለት የምር። እኔ አንቺ ማገኘት ትፈልግ ነበር። ደስቲናል አዎ። ቆንጆ ምንድን ነው ፈጣ። አመሰግናለሁ። ለምንድን ነው ግን ልታገኝ የፈለግሽው? አንድ ሰው ለምን አገኛችሁ? ለምን እንገናኛለን ይባላል? አንቺ እኮ የሱመያ ጓደኛ እኮ ነሽ። ችግር አለው

እኔ ምንድን ነው የፈለግሽው እ ምን መሰለሽ አዩ እኔ ለአንቺ ስደውልልሽ የነበረው ተገናኝተን እንድናወራ ፈልጌ ነበረ ስለምን ጉዳይ እኔና አንቺ ምንድን ነው የሚያገናኝ እኮ ስለምን ጉዳይ ጥሩ ለምን እንደፈለግኩሽ ታውቂያለሽ እኔ አንቺን እወድሻለሁ እህቴ ነሽ ማለት እህቴ ነሽ ስለሽ ግዴታ በስጋ ምናምን መዛመድ የለብንም እና እንደምታውቂው ሱመያም ጓደኛ ነኝ ስለዚህ አንቺ ጓደኛ መሆን እችላለሁ ምን ችግር አለው አንቺ ችግርሽ ሳታም ምን ትጠራጠሪያለሽ ምናምን እና ሰውንም ምብለሽ በቃ ምንም ስለሰው አታቂው አትጠራጠሪ ነው። አሁን እዚህ ጋር ምንም ጥሩ ነገር አይታይም ከእሱ ከልጆቹ ጋር ከሚስቱ ጋር ተለያይቷን፣ ምናምን የዚህ ምክንያት ምንድን ነው? ከአንቺ ጋር ስለተጋባችሁ ሁለተኛ ሚስት ስላገባ በቃ አንቺና እሷ መግባባት ስላልቻላችሁ ምናምን ነው አደለ? ሱበየናንቹ በዛ ምክንያት ነው የተለያየው እሱ ከሚስቱ ጋር ከልጆቹ ጋር። ቢያንስ ፍለጋ እዛ እዚህ ምናምን ልጆቹን ሳያይ በጣም ረጅም ጊዜ ቆየ ምናምን ነው። ይህን ነገር ደግሞ አንቺ በጣም ታውቂያለሽ በምን ምክንያት እንደሆነ እሷ እና እሱ እንትን እያሉ ያሉት ማለት ነው ነው ሲመስለኝ ላይ በቃ እንደኔ ሳስብ እንደ ጓደኛ ላንች የምጠቅምሽን በእርግጥ ልትወጅች ያለሽ ታፈቅሽ ያለሽ፣ አንዳንዴ ደግሞ ለምንወደው ሰው ለምናፈቀር ሰው መስዋዕት መክፈል አለብን። አዎ መስዋዕት መክፈል አለብን። ስለሽ እሱ ለሚፈልገው ነገር መሆን እየወደርሹ የምትወጁ ከሆነ እሱ የሚፈልገውን ነገር እንዲያደርግ የእሱ ደስታ ያስደስትሻል። የአንቺ መጎራት እንዳለ ሆኖ የአንቺ መጎራት ጠብቀሽ ለሱ ደስታ ብቻ ሲል ስቲ መኖር ማለት ነው ስለዚህ ለሱ ደስታ ስትኖሪ፣ ለምሳሌ እሱም በቃ ማይጠቅ እሱ የሚፈልገው ላይፈልግ ይችላል። በማላችሁ ፒስ ከተፈጠረ አንቺና ሱ አንቺና ሱመያ ነው፣ መግባባት ከቻላችሁ እነሱ መገናኘት ከቻሉ እንትን ነው ማለት አብራችሁ መቀጠል ይችላል። ይሄ ደስ ይላል። ግን አሁን እዚህ ጋር ችግሩ ምንድን ነው? አንቺና ሱመያ እየተግባባችሁ አይደለም። ስለዚህ እሱ ነገር ደሞ አንች ስነ የምትወጁ ከሆነ ለሱስ ቦታ ካለሽ በጣም እንትን ከሆነ እነሱ እንዲገናኙ መፍቀር ስለዚህ ምንድነው ያኛው መፍትሄ ሊሆን የሚችለው፣ ወይም ደግሞ በቃ እሱ መተው ማለት ነው። አንቺ እኮ መርጠሽ ማግባት ትችላለሽ፣ የፈለግሽውን ማለት ትችላለሽ። በዚህ እድሜሽ ወጣት ነሽ፣ ልጅ ነሽ ምናምን። እና ለምንድን ነው እስከዚህ ድረስ በቃ አለ፣ ለምንድን ነው የምትንገላችሁ? እንደዚህ በቃ አለ። እኔ እንጃ። እኔ አሪፍ ነው ያለስ፣ እንደ ሲስተር ስመክርሽ ማለት ነው፣ እንደ ጓደኛ። አንቺ አንቺ ለእኔ አስበሽ ነው የሰው ባል መቀማት አያስፈልግም። እንደዚህ ማድረግ አያስፈልግም። አንቺ እሱን ከወደድሽ የትኛው ሀገር፣ አንቺ የትኛው ሀገር ሳይካትሪስት ነሽ? ማነሽ? አንቺ ሞቲቬት የምታደርጊኝ እኔ፣ አንቺ ማነሽ ነው? ሰኢድን ወደድሽው ነው? ከሰኢድ ፍቅር ይዞሽ ነው? ሰኢድን ከወደድሽው ወድጀዋለሁ ማለት ነው። አዩ እንዴት ተሰታ ታስባለሽ? እንዴት ነው ማያጓድኛ ይለች ማነሽ? አንቺ ማን ባለቤቴን ሰይድን ከወደድሽው ወድጄዋለሁ ማለት ነው። አይ ሌላ ነገር አልፈልግም ካልሽ ደግሞ ደሞ አውፍሽን ዘግተሽ ኑሮሽን አንኖሪ ሱመያ ነው የላከችሽ። ሲጀመር ሱመያ ነች አውቃ ነው የላከችሽ፣ እኔና ሰይድን ለማፋታት። አንቺ ምን ቤት ነሽ አንቺ ማ ነሽ? እኔ ለማፋታት ሰይድን ከወደድሽው እንደዚህ አድርጊ የምትይኝ አንቺ ማን ነሽ? እንደ አንቺ ሱመያ አንቺ ማነሽ? አዩ አይደብርሽም? እንደ አንቺ ሰው ባል በዚህ ጊዜ አሁን በቲዩኒያን ምናምን አንቺ እንዴት ነው የምታስቢው? እኔ እኮ የመከርኩሽ ምክር ነው። ግን ተናደርሽ፣ ምናምን ቶሎ ብለሽ ትናደዳለሽ። ለምንድን ነው እሱን የሚቀሙብሽ ነው የሚመስልሽ? ማንም ሰው ስለሱ ሲያወራ ምንድነው፣ ሳይድ ይሄን ነክል ምን ነው ወርቅ ምናምን አደረግሽው እኮ ነው። የሱመያ ጓደኛዬ ነው ሳይት እንገላታች ነው በአንቺ ምክንያት ጭራሽ ለሰደብሽ ነው እንዴ። ባለቤቴ ለእኔ ወርቅ ነው። አዎ ለአንቺ ሊሆን ይችላል። ጀማል ልጆስ ጂብ ነው የማጣሹ አንቺ ለማክሽ በመጣው እንዴ፣ ሰይ ሰው ባይል ሞልቷ። አንቺ ምንድነው ይሄን ነክል የሚዋወስ እቃ ነገር አደረግሽው እኮ ሰው እኮ ነው እንዴ

ምን ምን ፈልገሽ ነው? ከባለ አንቺ አይገባሽም። ምን እንደ እንደሽ ዳንቺ ባል ፈልገው የጓደኛዬን ባል እንዴት ነው የምወስደው? እንዴት ነው የምታስሉ? እንዳንቺ ሁሉም ሰው ደደብ ይመስልሻል? ለላ ምን አግብቶሽ ነው? ባዴ ልምድ ነው ባለቤቴን እንደዚህ አርግ ብለሽ ብታሩ ምን አገባሽ አንቺ? እኔ እኮ ላንቺ ላይ መስር የመከርኩሽ እሱን አይደለም ያወራው፣ እሱን አይደለም ያገኘው። እኔ ላንቺ የመከርኩሽ ነው፣ እንደዚህ ብታረግ ይሻላል። እንዴት ነው ማለት ነበር እንደዛ አንቺ እንዲማግ አንቺ በመማታት የምታምኑ አይደለ? ሁሉንም ሰው በቃ በመደብደብ በመማታት፣ የሚመክሪሽንም ሰው ምንም ሰው የአንቺ ጠላትሽ ነው። ለምን እንደዛ የምታስቢው? ይሄን አስተሳሰብሽን ቀይሬ ብዬሽ እኮ ነው የመጣሁት። ከኔ ምንድነው የምትፈልጊው? ምንም አልፈልግም ካልሽና ምንም ፈልገው ካንቺ ከኔ ምንድነው የምትፈልጊው? ምራን እቺ የማንም ተላላኪ እቺ የማንም ተላላኪ ጭራሽ ጭራሽ ደሞ ነኝ ከባለ ቤት ልታፋታኝ ከባለ ቤት ልታፋታኝ። እንዲያውም አልነካኋት እኔ በእጄ ብትሞትስ አጽያት ውስጥ ልከታኝ ነው። ይቺ ቀጫጫ ቀጫጫ ነች እሷ። አንቺ ደደም ማለለ ትሞ እንደ ምንጥቁ ነ ይበራል። እንግዲህ እንደምታዩት ያው እንደተለመደው ያዙኝ ልቀቁኝ ብላ እንግዲህ ጭራሽ ምናምን ብላ ያው በካልቸም በምን በካልች ነው የሚባለው በቴስታም በምንም በምንም ብላ እንግዲህ አባራታለች ማለት ነው። አብሮ እኔ በጸጉሩ በስ በዚህ ጸጉር እንኳን አይባልም ባህያ ጭራው አለማነቅሽ ራሱ ጥሩ ነው ጥሩ ነው። አያንቱ እንዲያው ባህያ ጭራው ስላላነቅሻት እናመሰግናለን። ግን ደግሞ ሂጃብ እንደዚህ አይደለም። አያንቱ እረ ተይ፣ በህዝብ ላይ አታሹፊ። ወይስ በሃይማኖቱ ላይ እየቀለድሽ ነው? ወይስ በሃይማኖቱ ላይ እየቀለድሽ ነው? እንደዚህ ሻርፕ እኮ ይለበሳል። አሁን እኔ እንደዚህ እንደምታዩት ለብሻለሁ ስለምወድ ነው። በዚያ ላይ ደግሞ ኦርቶዶክስ እንዳይለብሱ ወይ ደግሞ ሌላው እንዳይለብስ የሚል የለም። ግን አንቺ ሙስሊም ሁኛ ለሰልም ያለው ብለሻል። አስልሚያት ነው ያገባዋት ብሏል ሰይድ። ስለዚህ ከወገብ በላይ ለብሰሽ ከወገብ በታች እንደዚህ የአህያ ጭራሽን ከቂጥሽ ቂጥሽ ድረስ ያንዘላዘልሽ ስቴጅ እንደዚህ ነው እንዴ? ከዛ ደግሞ እዚህ ቪዲዮ ላይ ማስገባላችሁ ቪዲዮ ላይ እዩት ማለት ነው። ራሱን ነው እዚያ ላይ ቪዲዮ ላይ ይህን ጸጉር እዩት። እዚህ ቪዲዮ ላይ ደግሞ ይህን ጸጉር እዩት ማለት ነው። ምን ያህል በህዝብ እንደምትጫወት ልጅቷ አያችሁት። እዚ ጋር ይሄን ኑ ራሱ ጸጉር ነው እዚያ ጋም ያለው ማለት ነው። ራሱ ስሬቱ ራሱ ምኑ፣ ሁሉም ነገር ማለት ነው እዩት። ይሄን ያህል ያጭራው ማለት ነው የተሸከመችውን ይህን ልጅ እንግዲህ እንደምታዩት ያው እያሳለች እዩ ዩ ያህያ ጭራ ማለት ነው። አያችሁት አያችሁት እዚህ ጋ እንደዚህ ሁና ትመጣለች። በሌላ ቻናል፣ በእነሱ በሰይድ ቻናል እና በዚህ ወይኔ ምስኪን፣ በቃ ሳልቆርጦ ሄደ ብላ ተናዳለች ማለት ነው፣ ብላ ተናዳለች ማለት ነው። ግን ልጁ ግን ተርፏል ወይስ አለ ወይስ ምንድን ነው? ፊት ለፊቱ ተደፋ እንዴ? ደፋችሁ እኮ ልጁ። እግዚኦ መሐረነ ክርስቶስ ሀ እነቅ ወይኔ በላቸው፣ ወይኔ በላቸው። እና አዩ ማለት ነው፣ አትሸውጅ። እነ ማንን እየቀለድሽ እንደሆነ እያለሽ ማን እያሾፍሽ ሚዲያ ላይ እየወጣሽ እዚኛው ላይ ሌላ፣ እዚኛው ላይ ሌላ። አትሁኛ አያንቱ ማለት ነው፣ አያንቱ። ሰይድም አስተካክላት፣ አገባት፣ ሚስትናት፣ አስተካክላት። ወይስ ፈርተ ነው እንደዚህ ካነቀችኝ ብሎ ፈርቶ ነው። ለካ አገሬ ያገሬ ሰው እና ላይክ ሸር፣ ሰብስክራይብ አድርጉ። ወዶች ወዳችኋለሁ። እየተማማርን ምግብ እንስራ። እወተትን ሸምቱ ተራ በተራ የማዋይሻና ሁሉ ቤተሰብ ላይክ እና ሸ አድርጋችሁ